የመንፈስን እሳት ምን አትበሉ? አታጥፉት። ለምንድን ነው እንዲጠፋ የማይፈልገው እግዚአብሔር? እሳቱ ሲባል ጨለማ የሚበላው በምንድን ነው? በእሳቱ ነው የሚበላው። እሳት ከሌለ ጨለማው መበላት አይችልም። በሽታም፣ ድህነትም፣ እርግማንም፣ ባዶነትም ከዘር ወደ ዘር የሚሻገር ቀንበርም ሁሉ የሚበሉት በእሳት ነው የሟርተኞችም ቃል በእሳት ነው የሚበላው ስለዚህ መጥቶ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር 19 ላይ ከቁጥር 16 ጀምሮ ዘወትር ጸልዩ በጌታም ደስ ይበላችሁ በክርስቶስ ኢየሱስ የእግዚአብሔር ፈቃድ ይህ ነውና ለእናንተ ቁጥር 19 ላይ የመንፈስን እሳት ምን አትበሉ አታዳፍም ቀድሜ ሳስተምር የነበረው ምንድን ነው እሳትን ማዳፈን የሰው ድርሻ ነው። እግዚአብሔር አንድ ጊዜ እሳት ከሰጣችሁ በኋላ አታዳፍኑ። ለዛ ነው መጽሐፍ አታዳፍኑ የሚለው ቃል ወደ ሰይጣን አመላካች፣ ወደ ዓለም አመላካች፣ ወደ እግዚአብሔር አመላካች አይደለም። አታዳፍኑ የሚለው ቃል ወደ እኛ ነው የሚያመላክተው። ለምን የመንፈስን ነገር ማቀጣጠልም የእኛ ድርሻ ነው፣ ማዳፈንም የእኛ ድርሻ ነው። የመንፈስን እሳት በቤታችሁ፣ በኑሯችሁ፣ በግል ህይወታችሁ ላይ ሲዳፈን፣ ሰይጣን የማይፈራው፣ ሰይጣን ፍሬንድ የሚያደርገው፣ ሰይጣን ሊሰራበት የሚቀለው ሰው እሳቱ የተዳፈነን ሰው። እሳት ባለበት ምንም ነገር ወደ እሳት ከመጣ ይበለዋል። ስለዚህ እሳት እያለ ክፉ ወደ እናንተ አይመጣ። በሽታ ቢመጣ እናንተ እሳት ከሆናችሁ አይበላችሁም፣ እናንተ ትበሉታላችሁ። የሟርተኞች ቃል በእናንተ ላይ ቢነገር እሳት ከሆናችሁ ብዙ ሰው ላይ ተናግረው ተሳክቶ ሊሆን ይችላል። እናንተ ጋር ግን ሲነገር ያንን የሟርት ቃል ትበሉታላችሁ። ለምን ሲባል ውስጣችሁ ምን ስላለ፣ እሳት ስላለ፣ ለዛ ነው። እሳት ውስጣችሁ ስላለ መጽሐፍ አታዳፍኑት ይላቸዋል? ለምን ጨለማ እንዲበላ፣ በሽታ እንዲበላ፣ አጋንንት እንዲበላ፣ ምን ያስፈልጋል? እሳት ያስፈልጋል። ለዚህ ነው አሁን እየጸለይን አጋንንት ያለበት ሰው ቢኖር ይወድቃል፣ ይጮሃል። አጋንንቱ ሲጮህ የሚለው ምንድን ነው? አቃጠለኝ ነው የሚለው። እጅን ስጭንበት ተቃጠልኩ ነው የሚለው። ስተነፈስበት ተቃጠልኩ ነው የሚለው። ስትነካው ተቃጠልኩ ነው የሚለው። ለምን ቢባል እሳት ከሆንክ ብቻ ነው ጨለማውን የምትበላው፣ አጋንንቱን የምትበላው፣ ሟርቱን የምትበላው። እሳት እንድንሆን ደግሞ በመንፈስና በእሳት ምን ብሎናል አጥምቆናል። ከተጠመቅን በኋላ እሳትህን በጾም፣ በጸሎት፣ በጥናት በፊቱ በመንበርከክ አቀጣጠል። ይጠቅመሃል። ለምን? እሳት ካለ ክፉ ዝር ማለት አይችልም። እግር ጥሎትም ከመጣ ትበለዋለ። ኢማጂን አድርጉ። ስለ እሳት ምን አይነት ኢማጂን ይኖራችሁ? ለምሳሌ እኛ ኤርታሌን የሚያውቃለ፣ ኤርታሌን ታጉታላችሁ አደለም? ኤርታሌ ማለት ቅልጥ አለት ነው። ዓለም ላይ ጥቂት ስፍራዎች ብቻ ናቸው እንደዚህ የማይጠፉ ጥልቅ ቅልጥ አለቶች ያሉት እሳቶች። ወፍራም እሳት፣ ዝም ብሎ የሚንተከተክ እሳት እንደ ሽሮ ሲንተከተክ። አሁን እዛ ውስጥ ዱላ ጣል ብታረግ ዱላ ሆኖ ይቀራል እሳቱ ላፍ አድርጎት፣ ፈሳሽ እሳት ነው የሚያደረገው። ፕላስቲክ ጣል ብታረግ እሳቱ ላፍ ነው የሚያደረገው። ብረት ጣል ብታረግ ላፍ ነው የሚያደረገው። ድንጋይ ብጥል ላፍ አድርጎ እሳት ነው የሚያደረገው። ልክ እንደዚ አይነት ፓወርፉል ፋይር እያሰብክ እንዲህ አይነት እሳት እኔ ውስጣለ ለመጽሐፍ የሚለው እሳትህን ምን አትበል ታዳፍን በሌላ አማርኛ እሳት ማን ውስጣለ እኔ ውስጣለ እስኪ ድገሙና እኔ ውስጣለ እሳት በሉ ድገሙ እስኪ እሳት ውስጤ አለ በሉ ጨለማን የሚበላ በሉ ሟርትን የሚበላ በሉ ድግምትን የሚበላ በሉ መተትን የሚበላ በሉ አስማትን የሚበላ በሉ የእግዚአብሔር እሳት በሉ ውስጤ አለ በሉ የዘር እርግማንን በሉ የድህነት ቀንበርን በሎ የሚበላው በሎ የእግዚአብሔር እሳት በሉ ውስጤ አለ በሎ። የሁላችሁ ፍጥረታዊ እንደዚህ አይነት እሳት ያገኙትን ምሽክ እያደረገ እንደሚበላ መንፈሳዊው ዓለም እንዲበላ እግዚአብሔር እኛ ውስጥ ምን አስቀምጧል? እሳት። ለዚህ ነው አሁን አንዳንድ ሰው እፊቴ መቶ ስትጸልይ ነው እዚህ ጋ ነው ጸለይኩኝ። ከዛ ምን ተሰማህ ስለው እሳት ካለ በቃ ተፈወሰ ማለት ነው። ለምን ክፉ የሚበላው በምንድን ነው? በእሳት ነው፣ በሌላ አይደለም። ደዌ የሚበላው በምንድን ነው? በእሳት ነው። የሟርተኞች የደጋሚዎች ንግግር ምን ይፈልጋል? እሳት ይፈልጋል። እሳት ስለሚፈልግ በእሳት የተጠመቀ ጳውሎስ ለቤተ ክርስቲያን መልእክት ሲጽፍ እንደዚህ ያለ የመንፈስን እሳት ምን አትበሉት፣ አታዳፍኑ። ምድራዊ እሳት አይደለም። የመንፈስን እሳት ከእግዚአብሔር የተቀበላችሁትን እሳት አታዳፍኑ። ትንሽም ቢሮ እየሰራችሁ ተንበርከኩ፣ አቀጣጥሉት። መንገድ ላይ ስትጓዙ በልሳን እየጸለያችሁ ተጓዙ፣ አቀጣጥሉት። እሳቱ እሳቱ ባለበት ጨለማ መኖር ምን አይልም አይችልም። እሳቱ ባለበት ድህነት መኖር አይችልም። እሳቱ ባለበት ሟርት መስራት አይችልም። እሳቱ ባለበት እርግማን መተትና አስማት መስራት አይችሉም። ስለዚህ የእግዚአብሔር ሰው ሲመክር የመከረው ይሄንን ነው፣ እሳታችሁን ምን አትበሉ አታዳፍኑ። ስትዳፈኑ ነው ስትበርዱ ነው ክፉ እናንተን የመንካት አቅም ያለው ቤታችሁ የመግባት አቅም ያለው ነገሮቻችሁን የማበላሸት አቅምና ኃይል የሚያገኘው ስትበርዱ ነው። ክርስታን ለመብረድ አልተጠራም፣ ለመቀጣጠል ነው የተጠራው። ስለዚህ ወንድሜ ተቀጣጠል። እሳት ካለብን ነገር የሚያወጣህን ሰው አትስማ። እሳት ካለበን ነገር ውስጥ ሊያወጣ የሚመክርህን ሰው ምክሩ መልስለት። አንተ እሳትህን ጠብቅ። ለምን የተሰጠህ እሳት ጨለማውን ምን ይለዋል? ይበለዋል፣ ኢየሱስ ጌታ ነው። ለዛ ነው መጽሐፍ የመንፈስን እሳት ምን አትበሉ አታዳፍም። ሀሌሉያ ከፍ አድርጉ ጆቻችሁን ዛሬ ከእናንተና ከቤታችሁ ላይ የተተነበየ ስተት ትንቢት እንኳን ቢሆን በእሳት በላሁት። በናዝሬቱ ጌታ በኢየሱስ ስም መንገዳችሁን ዘግቶ ወደ ተባላችሁት እንዳትወጡ ተስፋ የሚያስቆርጣችሁን ነገር በእሳት በላሁት። ነገ ማለዳ ይሄ ወር ላንተ ተከፍቶልህ ነገር ጋር የምትገናኝበት ሆነልህ።

በናዘሬቱ ከፍ አድርጉ። በናዘሬቱ ጌታ በኢየሱስ ስም ኑሮን፣ ህይወትን፣ ሩጫን፣ ትግል የሚያደርግ የድህነት የባዶነት አሰራር ዛሬ በእግዚአብሔር ልጅ በኢየሱስ ስም ተናገርኩበት፣ እሳት በላው። ከአንድ ሰው ሕይወት የማጣት ኑሮ በእሳት ተበላ። የጭንገፋ ኑሮ በእሳት ተበላ። የባዶነት ኑሮ በእሳት ተበላ። የጅራትነት ህይወት በእሳት ተበላ። እጆቻችሁን ከፍ አድርጉ። ኢማጂን አድርጉልኝ አንድ ደቂቃ ልክ እንደ ኤርታሌ እሳት ብረቱን ሲበላ ድንጋዩን ሲበላ እንጨቱን ሲበላ፣ እስኪ ትንሽ አስቡ እሱን እያሰባችሁ ደግሜ አውጃለሁን፣ ምክንያቱም ዛሬ እግዚአብሔር በመሰዊያው ላይ ያመጣው ድምፅ ስለሆነ፣ ዛሬ ከአንድ ሰው ህይወት ላይ እረፍት ያሳጡ ነገሮች ይበላሉ። ከአንድ ሰውን ህይወት ይዘው ያሉ ነገሮች ይበላሉ አይምሮን ተቆጣጥረው ያሉ ነገሮች ይበላሉ። ከዘር ወደ ዘር እየተሻገሩ የመጡ ሟርቶች ይበላሉ። ዛሬን ቀን አይሻገሩም፣ ይበላሉ። ቃልህን እሳት፣ ጠላቶችህን ገለባ አድርግ ያለው ያለ እግዚአብሔር ዛሬ ኢማጂን እንደምታደርገው ልክ እንደሱ ከህይወት ላይ የማፈልገው ነገር ሁሉ በእሳት ተበላ ይዞ የኖረ ነገር በእሳት ተበላ። ዘመንሽን ተቆጣጥሮ ያለ ነገር በእሳት ተበላ። ኑሮን የያዘ ነገር በእሳት ተበላ። የትዳርን በር የያዘ በእሳት ተበላ። የስራን በር የያዘ በእሳት ተበላ። የስራን በር የያዘ በእሳት ተበላ። የቢዝነስን በር የያዘ በእሳት ተበላ። የማሕፀንን በር የያዘ በእሳት ተበላ። አስተሳሰብን የያዘ በእሳ ተበላ። አቅምህን የገደበ በእሳ ተበላ። ቅጥር ያደረገ ነገር በእሳ ተበላ። የእግዚአብሔር እሳት በላቸው። ነገሥት ላይ እንደዚህ ይላል። ስሙኝ፣ ነገሥት ላይ እንደዚህ ይላል፣ እንደዚህ ያለ የእስራኤል ንጉሥ በታመመ ጊዜ የአሕዛብ አማልክትን ለማስጠየቅ መልእክተኞች ላከ ይላል። ኤልያስ ቁጭ ብሎ በሚጸልይበት ስፍራ የጌታ መንፈስ መጣና እንደዚህ አለው፣ ይሄ ሰነፍ ንጉሥ በእስራኤል አምላክ የሌለ ያክል ወደ አሕዛብ አማልክት እሞት ሆን እኖር ሆን ብሎ መልእክት እልኳል። በሰገነቱ ላይ ሲመላለስ ወርቆን የታመመው ሂደ፣ እንዲህ በለው፣ መዳንስ አድንም ትሞታለህ፣ በለው። ከዛ መልእክተኞችን ኤልያስ ሂዶ ተገናኛቸውና እንደዚህ አለ ንጉስ ነው የላካችሁ? በእስራኤል አምላክ የሌለ ያክል ወደ አሕዛብ አማልክቶች መልእክት የላከው እሱ ነው አለው። እግዚአብሔር እንዲህ ይልሃል በለው አሉት። ካልጋ አትነሳም ትሞታለህ አለው። መልእክተኞቹ ወደ አሕዛብ አማልክት አልሄዱም፣ ሄዱና ወደ ንጉሱ እንደዚህ አሉት። አንድ ሰው ተገናኘን መንገድ ላይ፣ ሂዳችሁ ተመልሳችሁ እንዲህ በሉት ብሏል በዚሁ አልጋ ላይ ትሞታለህ፣ ብሎሃል አሉት። ምን አይነት ሰው ነው ሲላቸው፣ ሰውነቱ ጠጉር የለበሰ ወገቡን በጠፍር የታጠቀ ሰው ነው ሲል፣ ያ ኤልያስ ነው አለ። ከዛ ሀምሳ ወታደር የሐምሳ አለቃን አስከትሎ ሂደህ ይዛችሁ ኑ አለ። ኤልያስም ከፍ ያለች ተራራ ጉብታ ላይ ቁጭ ብሎ እየጸለየ ነው፣ በጥሞና ወደሱ ወደ እሱ መጣና የሐምሳ አለቃው እንደዚ፣ የእግዚአብሔር ሰው ሆይ ንጉሥ እንደዚህ ይልሃል፣ ናውረድ ከእኛ ጋር ሂድ። ሊገለው ነው እኮ ና ውረድና ከኛ ጋር ሂድ አለው። ኤልያስ እንደዚህ አለው፣ እኔ እግዚአብሔር ሰው ከሆንኩ አለው ከሰማይ እሳት ወርዳ ምን ትበል ትብላ አለው። መጽሐፍ ሲናገር ከሰማይ እሳት ወረደ፣ ሀምሳውንም በላቸው ይላል። ከእንደገና ንጉሱ ሌላ ሀምሳ ለቃ ላከ። ይህም ሀምሳ ለቃ በመጣ ጊዜ እግዚአብሔር ሰው ሆይ ውረድ፣ ይዘን ልንሄድ ነው ወደ ንጉሥ አለው። አሁንም ደገመና የእግዚአብሔር ሰው ነው ብለ የጠራኸኝ የእግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ ምን ትበለ ትብላ። ሁለተኛውም የመጣውን ሰው እሳት ከሰማይ ወርዳ ምን አለችው ነው የሚለው፣ በላቻቸው ይላል። ሶስተኛው የመጣው ሃምሳ አለቃ እንደዚህ አለ፣ ገና በሩቅ ባየው ጊዜ ጌታዬ ሆይ ብሎ ሰገደለት። ነፍስ በጄ ነው። ሁለቱን ከሰማይ ወጥቶ ምን በላቸው ነው የሚለው ወደ ሰማይም ሲሄድ ኤልያስ የእሳት ሰረገሎች ናቸው የወሰዱት፣ ሰረገላ ናቸው። ሰረገላ ማለት ጋሪ ማለት ነው። ሞደርን ጋሪ ማለት ነው። የሚጎተት በፈረስ የሚጎተት። ግን ምን አይነት እሳት፣ ምን አይነት ሰረገላ ነው ሲባል የእሳት ሰረገላ ኤልያስና ኤልሳ እየሄዱ ከሰማይ ወርዶ የእሳት ሰረገላ በመካከላቸው ከፈሏቸው ይላል ኤልያስንም የሰማይ ሰረገሎች ተሸክመውት ይዘውት ሄዱ ይላል። የእሳት በእሱ ብቻ አያልቅም። አራት መቶ የባኦል ነቢያቶችን የገደለ ጊዜ እንደዚህ አላቸው። አምላክ የሆነ እርሱ በእሳት ምን ይበላል ይመልስ፣ አምላክ ከሆነ እሳት ይላክ ወደዚህ ምድር አለ። የባኦል ነቢያቶች ቀኑን ሙሉ ሰውነታቸውን እየነጩ እየቀደዱ ባኦል ሆይ ወዴት አለ መስዋዕቱ ተዘጋጅቷል። አምላክ ከሆንክ በእሳት መልስ አሉት። መጽሐፍ ሲናገር እስከሚመሽ ድረስ እየጮሁ እያለቀሱ ሰውነታቸውን እየቀደዱ ቢለምኑትም ባኦል እሳት መላክ አልቻለም። ኤልያስ ግን የአባቶቹን መሰዊ አደሰ። በመሰዊያውም ላይ መስዋዕቱን ባስቀመጠ እጆቹንም ወደ ሰማይ ዘርግቶ እንዲህ አለ የአብርሃም የይስሐቅ፣ የያዕቆብ አምላክ እግዚአብሔር በእሳት መልስ ብሎ እጁን ከፍ ሲያደርግ ከሰማይ እሳት ምን አለች ነው የሚለው፣ ወረደች። መስዋዕቱን ምን አለች በላች። ውሃውን ላስ አለፈች። ከውሃው በታች ያለውን መሬቱን ላሰችው። የኤልያስ አምላክ ማለት በእሳት የሚገለጥ ማለት ነው። ያ እግዚአብሔር የእናንተ እግዚአብሔር ነው። አሜን። ይሄ እግዚአብሔር የማን እግዚአብሔር ነው? የኛ እግዚአብሔር ነው። ዛሬ በጠላቶቻችን መንደር እሳቱ ዝቅ ብሎ በልቷቸዋል። ነገርን የያዙ ትብታቦች በእሳት ተበልተዋል። እግር ያሰሩ፣ አይምሮ ያሰሩ፣ የስራ እጆች ያሰሩ የስራ በሮችን የያዙ ገመዶች ዛሬ በእሳት ተበልተዋል። እስራቶች በእሳት ተበልተዋል። ካቴናዎች በእሳት ተበልተዋል። ገመዶች በእሳት ተበልተዋል። ሲስተሞች በእሳት ተበልተዋል። ነገርን የያዙ እጆች በእሳት ተበልተዋል። የእግዚአብሔር እሳት በልቷቸዋል። የዘብዴዎስ ልጆች ኢየሱስን እንዲህ አሉት። አንድ ቀን ከተማይቱ አልቀበለው ብላ ከተማዋን ለቆ እየወጣ ተራራ ላይ ሆኖ ኢየሩሳሌም እንደዚህ ወደ ታችና መጡና እንደዚህ ያሉት አልተቀበሉንም፣ አደለም ከሰማይ እሳት ጥራና ከተማይቱን ምን በላት፣ አጥፋት። ጌታ እንደዚህ ያለ ምን አይነት መንፈስ ሆነላችኋል? ለምን የሰው ልጅ የጠፋውን ምን ሊል ነው የመጣው? ሊፈልግ ሊያድን ነው የመጣው። እሳት ስለለላ አይደለም፣ የሚበላ እሳት ስለለላ አይደለም። እነሱ ያውቃሉ በሰማይ ምን እንዳለ፣ እሳት እንዳለ። ሃሌሉያ! እመኑኝ ዛሬ እኔ አምናለሁ። መንፈሴ ላይ ያለቀ ስላለኝ ነው። ይሁን እጅጋ ተጣብቆ ያለ አለመከናወን ተበልቷል። አይምሮ ሩቅና ትልቅ ነገር እንዳያስብ የተያዘ ከሆነ ዛሬ በእሳት ተበልቷል። ፌለሪቲ በእሳት ተበልቷል። ከፋር ጉጆቻቸው ልክ ከዚህ ስትወጡ እንዲህ በሽታ እንዲህ በሽታ ዛሬ አልልም ግን የትኛውም ጨጓራ ውስጥ ይቀመጥ፣ ሆድ ውስጥ ይቀመጥ፣ አንጀት ውስጥ ይቀመጥ፣ ኩላሊት ውስጥ ይቀመጥ፣ ነርቭ ውስጥ ይቀመጥ፣ አጥንት ውስጥ ይቀመጥ፣ ምንም ስፍራ ላይ ይቀመጥ፣ የመንፈስ እሳት ስለሆነ ዛሬ የትኛውም ደዌ በእሳት ተበልቷል። ዛሬ የትኛውም ደዌ በእሳት ተበልቷል። እሳቱ ከቁርጭምጭሚትሽ በልቶታል፣ ከወገብሽ ላይ በልቶታል፣ ከትንፋሽ ሲስተማችሁ ላይ በልቶታል፣ ከልብስ ስርዓታችሁ ላይ በልቶታል። የእግዚአብሔር እሳት በልቶታል። ለዚህ ነው አንድ ብዬ አንድ ነገር ብያችሁ ልጨርስ። እሳት ውስጣችሁ ካለ አታዳፍኑት፣ አለ ስለሚል መጽሐፍ አታዳፍኖት። ለምን ከባለጋራ ጋር፣ ከጨለማ ጋር፣ ከአጋንንት ጋር፣ ከምድራዊ ሲስተሞች ጋር በገዥነት ለመገለጥ እሳቱ ግዴታ ነው። ለዛ ነው እሳቱ ግዴታ ስለሆነ የተጻፈው መልእክት እሳትሽን ምን አትበይ አታጥፊ። ገንዘብ ቢጠፋ ይሻላል፣ እሳቱ ካለ ምንም ነገር ጎትቶ ያመጣል። ወዳጅ ቢጠፋ ይሻላል፣ ወንድሜ፣ እሳትን አታጥፋ። የሆኑ ነገሮች ቢርቁ ይሻላል፣ እሳትን አታጥፋ። ለምን እሳተ? ብድግ ብለህ ስትናገር ጨለማውን ይበላዋል። እሳታችሁን አታጥፉ።